ወንድሜ ይህንን ለእሷ መናገር ካላቆምክ ክብርህን በምትወዳት ሴት ፊት እየቀበርከው ነው። ራስን ማስከበር ማለት መቆጣት ማለት አይደለም። ይልቁኑ ካፍህ የሚወጣውን ትክክለኛ ቃል በማስተዋል መምረጥ ማለት ነው። እነዚህ ቀጥሎ የምነግርህ ለሴት ልጅ በፍጹም መናገር የሌለብህ ሰባት ሚስጥሮች በአንተና በክብርህ መካከል ያሉ ግድግዳዎች ናቸው። ስድስተኛው ደግሞ የፍቅር ንግግር የሚመስል ግን ደግሞ እንዳትከበር የሚያደርግህ ከባድ ንግግር ነው። እስከ መጨረሻው ተከታተሉ። ሰላም ሰላም እንዴት ናችሁ? ልኝ ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ቪዲዮ ተመልሼ እመጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። ስለ ፍቅር እንወያያለን፣ እንመካከራለን። በተለይም ደግሞ በዚህኛው የዩቲዮብ ቻናል ስለኛ ስለ ሴቶች ሚስጥር ምንም የሚቀር የለም። ሁሉንም ትሰማላችሁ። ሰብስክራይብ አድርጉ። ዛሬ የምነግራችሁ ሰባት ነገሮች ንግግሮች እናንተ ወንዶች የምትጠቀሟቸው የፍቅር መግለጫ መስሏችሁ ሊሆን ይችላል የምትጠቀሟቸው ቃላቶች ናቸው ግን ደግሞ ንግግሮች ማለት ነው ግን ደግሞ የማያስከብሯችሁ፣ በተቃራኒው የሚያስንቋችሁ፣ ችላ እንድትላችሁ የሚያደርጉ ናቸው። እነዚህን ባለመናገር ክብራችሁን መጠበቅ ትችላላችሁ። በደንብ ተከታተሉ። ዛሬ የምነግራችሁ ሰባት ሚስጥሮች በፍጹም ለሴት ልጅ መንገር የሌለባችሁ ከእናንተ መስማት የሌለባት ነገሮች ናቸው። እነዚህ ነገሮች ከሰማች እንግዲህ የሚሆነው ምንድነው? ክብራችሁን ታጣላችሁ። ለእናንተ ያላት ነገር በጣም ይቀንሳል። እነዚህ ነገሮች ከላይ ከላይ ሲታዩ የፍቅር መግለጫ ይመስላሉ። ምን ችግር አለው? ኖርማል ነው። አረ ምናምን የሚባሉ ነገሮች ናቸው። ግን ቀስ በቀስ ዲፕ ኢንሳይድ በእሷ ውስጥ የሚፈጥሩት ስሜት ጥሩ ያልሆነ የንቀት ስሜት እና ከእናንተ እንድትርቅ የሚያደርግ ነገር ነው። እና በደንብ አድርጋችሁ እስከ መጨረሻው ተከታተሉ። የመጀመሪያው ያላንቺ መኖር አልችልም፣ ካላገኘሁሽ እሞታለሁ። እነዚህ ነገሮች አሁን ሲሰሙ ደስ አይሉ። በቃ አንድ ሰው መቶ፣ እንደዚህ ቢል ታድላ ታድለሽ የሚባል ነገር ነው አይደለ? ከላይ ከላይ ሲነገር በጣም ደስ ይላል። ግን ግን ደካማነትን ነው የሚያሳየው። በጣም ደካማ መሆንን ነው የሚያሳየው። ሲጀመር አንተ የህይወት ዓላማ እሷ ናት ወይ? የምትኖረው ለእሷ ነው ወይ? እስኪ ይህን ጥያቄ ሁላችሁን መልሶልኝ የሆነችን ሴት ወደድክ ማለት የምትኖረው ለእሷ ነው ወይ? አንዳንድ ቃላቶች እንዲሁ ዝም ብለን ለማሽሙን፣ እንደዚሁ የስነ ጽሑፍ ፕሮግራም አይደለም ወይም ደግሞ ልቦለድ እየተጻፈ አይደለም እዚህ ጋር አይደል፣ ህይወት ነው እየኖርክ ነው ያለው። አንቺን ካላገኘው ሞታለው፣ አንቺን ካጣው፣ እንደዚህ ግዴታ እኮ አይደለም። ፍቅር እኮ ግዴታ አይደለም። አንቺን መርጫ አለው ካሉት ሰዎች ሁሉ ካሉት ሴቶች ሁሉ አንቺን መርጫለሁ አንቺን ወድጃለሁ አንቺ የኔ እንድትሆኝ እፈልጋለሁ ብለህ መናገር እየቻልክ አንቺን ካላገኘው እሞታለሁ። ማንም ማን እንደሞተው ማንም የሞተ አላየንም። እንግዲህ የወደዳትን ሴት አቶ ወይም እምቢ ብለው የሞተ አላየንም። ያው እየተጎዳ ይኖራል። እዚህ ደረጃ ድረስ አትለጥጡት። እዚህ ደረጃ ድረስ አትሄዱ። እንደዚህ በምታደርጉበት ሰዓት ላይ እናንተ አይ ነው የምትፈልጉትን ነገር እኮ ይገባኛል እሺ እንድትል ነው የምትፈልጉት አይደል? ግን እውነታው ያ አይደለም። እሺ አያስብላትም። ደካማ እንደሆንክ ነው የምታውቀው። በቃ ለእኔ ይህን ያህል ነገር ያደርጋል፣ ወይኔ በቃ እኔ ከሌለው እንትን እንዳይጎዳ ምናም ብላ ታዝንልህ ይሆናል። እዝነት ማለት ነው። ማዘን ደግሞ ምን ይሰራልሃል? አንተ ማዘን አይደለም የሚያስፈልግ፣ ፍቅር ነው የሚያስፈልግ። አይደለም ወዳህታል፣ እሷም እንድትወድ ነው የምትፈልገው። ስለዚህ በዚህ መልኩ አይሆንም፣ በዚህ መልኩ አይሰራም። አንችን ወድጃለሁ፣ አንችን መርጫለሁ፣ ምርጭ ነሽ ኮንፊደንስ ኖሮ ይሄን ነገር ነው ፎርዋርድ ማድረግ ያለብን፣ እንጂ ያላንቺ አልኖርም ምናምን። በቃ አሁን ብዙ ሰዎች እንደዚህ ያደርጋሉ፣ ብዙ ሰዎች እንደዚህ አይነት ነገር ውስጥ ይገባሉ። በቃ እንደዚህ ሲለኝ አልቻልኩም፣ በቃ አንድ ነገር እንዳይሆን ብዬ። ብራዘር፣ እንዴ አይሆንም፣ አይደረግም። በራስህ ተማምም፣ በራስህ ኮንፊደንስ ይኖር። አንዲት ሴት አልወደደችም ማለት የአለም መጨረሻ አይደለም። በቃ ያንተ ሴት ደግሞ አለች። እንደዚህ አይነት ትግል ውስጥ፣ እንደዚህ አይነት ግዴታ ውስጥ፣ ግዳጅ ውስጥ አትግባ። እንደዚህ ብልሃት አብራህ የምትሆን ሴት ራሱ እያዘነችልህ ነው አብራህ የምትሆነው በቃ ይሁ ነገር ይሆናል ብላ ስለሰጋች ነው አብራ የምትሆነው። እና እንዲን ነገር ውስጥ አታድርግ። ሁለተኛ፣ ሁሌም ስለአንቺ ያስባለሁ አስባለሁ ስለ አንቺ ይጨነቃለሁ። ይሄ ነገር አሁን ከላይ ሲታይ ምንም ችግር ያለበት አይመስልም። እውነት ለመናገር ስለሷ ማሰብህ ስለሷ መጨነቅህ ምንም ክፋት የለው። ሁሌም ግን እንዴት ትጨነቃለህ? እውነታም የለውም ግነት ነው አደለ የፍቅር መግለጫ ግነት ነው። ግን ይሄ ምን ያመጣል መሰላችሁ በቃ ሴት ልጅ የምትፈልገው ባይ ዲፎልት ነው የምላቸው አሁን አንዲት ሴት መታ እኔ ይህን እፈልጋለሁ ብላ እንደዚህ ላታደርግ ትችላለች። ግን የሚጨነቅለት ነገር ያለው፣ የሚኖርለት ነገር ያለው፣ ዓላማ ያለው፣ ህልም ያለው፣ የሚለፋለት ነገር ያለውን ወንድ ትፈልጋለች። አንተ እሷን የህይወት ሴንተር አድርገህ ስታይ የሆነ ፍቅርህን እየገለጽክላት ነው። ግን አይደለም፣ በዚህ መልኩ አይደለም ፍቅር የሚገለጸው። በቃ የሆነ የምታደርገው ነገር ሲኖር ያ ነገር በራሱ ለአንተ ቫሊዩ አድ የሚጨምርልህ ነገር አለ። ስራ ላይ ሆኜ እኮ እንደዚህ ሆንኩኝ። ስራ ላይ ሆኜ እኮ ባገኘኋት ጊዜ ላናግርሽ ብዬ ደወልኩልሽ እንጂ ቁጭ ብዬ ስለ አንቺ ሳስብ ነበር አይባልም። እንዴ፣ አይባልም። ልታስብ እኮ ትችላለህ፣ ስለ እሷ ግን አይባልም። ሙሉ ቀን ስለ አንቺ ሳስብ፣ ለሊቱ ሙሉ፣ ሳምንቱ ሙሉ እያሰብኩሽ ምናምን አይባልም። እንዴ፣ ሳምንቱ ሙሉ የምታስበው ነው ሌላ ነገር የለም እንዴ? ያንን ነው እሷ የምትፈልገው። ያ የምታስባቸው ብዙ ነገሮች ኖረውብህ ህይወት ላይ በጣም ብዙ አስፈላጊ ነገሮች ኖረውብህ፣ ግን በነዛ መሀል ለእሷ ጊዜ ስሰጥ በቃ እንዴት ደስ እንደሚላት ለአንድ ያላት ነገር እንዴት እንደሚጨምር ነገር፣ ተፈጥሯችን ነው። እንደዚህ ነው እንግዲህ የምንለካው፣ እንደዚህ ነው የምናየው። የምናይበት አንግል ይለያያል። ህይወቱን የሚመራበት የሚኖርለት አላማ ያለው ህልም ያለው ወንድ ነው የምንፈልገው። እና እንደዚያ ትበላት ለአንተ ያላት ነገር እንዲወርድ ያደርግባታል። ይልቁኑ ቢዚ በሆነ እስኬጁልህ በምታደርጋቸው ነገሮች፣ በስራዎች፣ ከጓደኞች ከቤተሰቦች ጋር ባለ ላይፍ፣ አሁን እንደዚህ እያደረግኩ ነበር እና በመሀል ሳላገኝሽማ አላድርም ብዬ ደወልኩልሽቁ በ በቃ ይሄ እንዴት ደስ እንደሚል ምንም። ሁሌ አስብሻለሁ ሁሌ ምናምን ማለት አይጠበቅብን። በቃ አታጋንም። ሶስተኛ ንጽጽር የንጽጽር ንግግር ከቤተሰብ በላይ ወድጀሽ ያለው ሊሆን ይችላል ከዚህ በፊት ከነበረችው ፍቅረኛ በላይ ለአንቺ የተለየ ቦታ አለኝ ሊሆን ይችላል ንጽጽር የሚባል ነገር ምን አመጣው ሲጀመር ቤተሰብ ጋ እሷን ለምንድን ነው የምታወዳድረው ቤተሰብ ቤተሰብ ነው ለቤተሰቦች ያለ ፍቅር አለ እኔ ፍቅርን አላውቅም ነበር ፍቅርን አሁን ባንቺ ያወኩ ሊሆን ይችላል እርግጥ ነው እንደየሰው ይለያያል፣ አይደለ? ቤተሰቦቻችን ጋር ፍቅር ሳያገኝ ያደገ ሰው ሊኖር ይችላል። እና ያ ሰው ሲወድ ሲያፈቅር ፍቅርን አገኘው ሊል ይችላል። ግን የሆነ ንጽጽር ውስጥ መግባት አስፈላጊ አይደለም። ላይ እናት አባት የየራሳቸው ሮል አላቸው። ቤተሰብ የየራሱ ሮል አለው። ኢቨን የቀድሞ ፍቅረኛ ጋር ያለ የነበርክበት ሲትዌሽን ይለያያል። አንተም ራሱ ትለያያለ። ትናንት የነበርከው አንተና አሁን ያለው አንተ የተለያያችሁ ሰዎች ናቸው። ሰው በቃ በየጊዜው ራሱ ላይ የሚያመጣቸው ለውጦች አዳዲስ ነገሮች አሉ ሁሌም ማለት ነው። እና ንጽጽር አያስፈልግም። በቃ በንጽጽር ፍቅርህን አትግለጽ። የወደድካት ያፈቀርካት ሴትን ምን ያህል እንደወደድካት ምን ያህል እንዳፈቀርካት ለማሳየት ከሌላ ሰው ጋር ማነጻጸር አይጠበቅብም። እኔ በዚህ ልክ ማንንም ወድጃ አላቅም ነበረ በፊት ፍቅረኛ እንደዚህ ሆኖ አሁን ግን እንደዚህ ባይ ዲፎልት እንደዛ ማለት ትችላለህ። በቃ ማለት በጣም ወድጄሻ አለው በጣም አፍቅሬሻ አለው ላንቺ ያለኝ ቦታ የተለየ ነው ማለት ትችላለህ። ግን እገሌ ብለህ ሰው ጠርተህ ከእገሌ በላይ ላንቺ ያለኝ ነገር አይባልም፣ አይባልም። እንደዚህ ዓይነት ንጽጽር ውስጥ አትግባ። በጣም የሚደብር ነገር ነው። በጣም ማለት ነው። በኋላ ላይ ሄዶ ሄዶ እኮ እነዚህ አይነት ነገሮች በተለይም ከቤተሰብ ጋር የምታደርጋቸው ነገሮች በኋላ ላይ ሄዶ ሄዶ እኮ ፈጣሪ ፈቅዶ ወደ ትዳር ብትበቁ የሚወጡ ነገሮች ናቸው። ጥሩ ኮምፈርተብል የማያደርጉ ነገሮች ናቸው። በቃ ቤተሰብ ቤተሰብ ነው። ከቤተሰብ ጋር ማንም አይፎካከርም፣ ማንም አይወዳደርም። ሁሉም የየራሱ ሮል ነው ያለው። ስለዚህ እንደዚህ አይነት ነገሮችን አታድርግ። እንደዚህ አይነት ቃላቶችን፣ እንደዚህ አይነት ንግግሮችን እባክህ እባክህ አትጠቀም። ፍቅር በዚህ መልኩ አይገለጽም። አራተኛ ትወጅኛለሽ አትወጅኝም እስኪ ንገሪኝ እንደምትወጂኝ እያሉ በየጊዜው በቃ ማረጋገጫ መጠየቅ በቃ ልመና ማለት ነው። ኢሞሽናሊ ራስ ለራስ በደንብ አድርገክ መንገር ያለብህ ነገር አለ። አንተ የምትወደድ ሰው መሆንህን የምትፈለግ ሰው መሆንህን ከሌላ ሰው ማረጋገጫ እንደማያስፈልግህ። ይህን ስል ግን ከምትወዳት ሴት እንደምትወድና እንደምታፈቅርህ መስማት አትፈልግም ማለት አይደለም። ግን የምትሰማው አንተ ጠይቀህ አይደለም ላይክ እንደዚህ ለምነህ አይደለም የምትሰማው። በምታደርጋቸው ነገሮች እሷ ራሷ ፈልጋ ያንን እንድትል ማድረግ አለብህ እንጂ በየጊዜው በየቀኑ አትወጂኝም፣ ትወጂኛለሽ አይደለ፣ እስኪ ንገሪ፣ እስኪ በቃ አለ የሆነ ጭቅጭቅ የሚመስል አይነት ነገር እንደዚህ አታድርግ፣ አያስከብርህም። ለአንተ ያላት ነገርም እንዲወርድ ነው የሚያደርገው። ለምን ሁልጊዜ ማረጋገጫ የምትጠብቅ ሰው ነህ? የእሷን ማረጋገጫ እሷ ወድሃለሁ፣ እሷ አፈቅርሃለሁ፣ እሷ እንደዚህ ካላለችክ በቃ ቀንክ ደብሮክ ሊሆን ነው ማለት ነው። ከእሷ ማረጋገጫ ካልሰማክ ተረዳኝ፣ እንደዛ ያን ያህል መሄድ የለብህም። እንደምትወድ እንደምታፈቅር በቃል እስካልነገረችህ ድረስ አለማመን ደረጃ ላይ መድረስ የለብህም። የምታደርጋቸው ነገሮች አሉ። ሲቀጥል ደግሞ አንተ ብልሃት ሳይሆን እሷ ራሷ እንድትል በተግባሮች በድርጊቶች ነው እንጂ ማድረግ ያለብህ። ይህን ቃል ደግመህ ደጋግመህ መጠየቅ አንተ ራስህን ዳውት እንደምታደርግ እንደምትጠራጠር፣ ያልወደድም ያልፈቀርም የሚል ሜሴጅ ያለው ነገር ነው፣ እንደዛ ስትላት ማለት ነው ብትጁኝም አትፈልግኝም ምናምን ስትል ደስ አይልም፣ እንዳትከበርም የሚያደርግ ነገር ነው። እና በደንብ አድርገህ አስብበት። ደጋግመህ ማረጋገጫን አትጠብቅ። አምስተኛ ለሴት ልጅ መንገር የሌለበት ሚስጥር እንዳትንቅህ ማለት ነው። ከቀድሞ ፍቅረኛ ጋር እንደዚህ ቦታ ሄደን እንደዚህ አድርገን ነበር ያለውን ሂስትሪ በሙሉ ማለት ነው። የቀድሞ ፍቅረኛን ፋይል ዝጋ ወንድሜ። በቃ መጀመሪያ ስትተዋወቁ እንደዚህ ነበር፣ እገሊት የምትባል ፍቅረኛ በዚህ በዚህ ጊዜ ነበረችኝ፣ በዚህ በዚህ ጉዳይ ላይ አልተስማማንም። አለቀ ደጋግመ የእሷን ስም አትጥራ። ደጋግመ ስለ እሷ አታንሳ። የሚያስታውሱ ብዙ ነገሮች ይኖራሉ። ለራስ አስታውሰ ያዘው። በቃ ሰዎች ነን እኮ ልንረሳ አንችልም። አንወሻሽም። እዚህ ላይ የቀድሞ ፍቅረኛችንን በቃ ሙሉ በሙሉ ረስተናል፣ ስለዛ ምንም ትዝ የሚለን ነገር የለም እየተባባልን አንወሻሽም። ጊዜ ይወስዳል። በጊዜ ሂደት ሊረሳ ይችላል፣ በአዳዲስ ሚሞሪዎች ሲተካ። ግን እስከዛው ያ እስከሚሆን ድረስ ግን የምናስታውሳቸው ነገሮች ይኖራሉ። ግን አትናገራቸው በቃ ችግሩ እኮ መናገርህ ላይ ነው። የምትናቀው ስትናገር ነው። ውድድሩ ስትገባ ለአንተ በቃ ሀሳቡ እዛ ነው ብላ ታስባለች። ተረዳኝ። በቂ ነገር አላረኩም ብላ እንድታስብ ታደርጋታለህ። ብቻ ውስብስብ ነው የምታደርግባት ነገሩ። በቃ የቀድሞ ነገርህን እርሳ፣ ፋይልህን ዝጋ። አዲስ ህይወት ስትጀምር በቃ ይሄ አዲስ ህይወት ነው። የባለፈውን አታንሳ፣ ለሪፈረንስም ቢሆን አታንሳ። ስድስተኛ ለአንቺ የማልሆነው ነገር የለም ሁሉንም ነገር እሆናለሁ። አቤት እንዴት ደስ ይላል! ይህንን መባል ደስ አይልም። ደስ ይላል፣ ግን ደግሞ አያስከብርህም። እውነት ለመናገር ለምን ካልከኝ ሁሉንም ነገር እውነት ትሆናለህ፣ ሌባ ትሆናለህ። ለእሷ ስትል ሌባ ትሆናለህ ማለት እሷን አስደስተህ ፈጣሪን ታስቀይማለህ? አይደለም። በዚህ ምድር ላይ ልንፈራው ልንገዛለት የሚገባው የፈጣሪ ቃል አይደለም? ያን ታደርጋለህ ወይ አታደርግም አደል? ስለዚህ ሁን። ኤግዛጁሬት ማድረግ ነገሮችን፣ ኤግዛጁሬት ማድረግ አሁን ስል ብዙዎቻችሁ ኧረ ቃላት ሆናቸው ምናምን እንደምትሉ ያውቃለሁ ይሄ ምን ማለት መሰላችሁ? ድንበር የለሽ መሆኑን ይፈጥራል። ሁሉንም ነገር አረግልሻለሁ ይለኛል ብላ የምትጠይቅህ ነገሮች ያንተን ያንተን እንዴት ነው ያንተን ደስታ፣ ያንተን ፍላጎት የሚጋጩ ሊሆኑ ይችላሉ። በዚች ምድር ስንኖር ወደድንም ጠላንም ድንበር ያስፈልገናል። ከምንወደው ከምናፈቅረው ሰው ጋር ድንበር ያስፈልገናል። ግድ ነው። አይ አላረግ የምንላቸው ነገሮች መኖር አለባቸው። ስለወደድካት ሁሉንም ነገር ልታደርግላት አትችልም፣ ማድረግም የለብህም። ተረድታችሁኛል? ወደሃታን ማለት በቃ ማድረግ የማትፈልገውን ደስም አይልህን፣ ምቾት የማይሰጥህን ነገር እኮ ማድረግ የለብንም። አሁን አንዳንድ ሰዎች እኮ ላይ አሁን ከሴት ጋር ከፍቅረኛቸውም ጋር ቢሆን ሾፒንግ ማውጣት አይፈልጉም። በቃ ይረብሻቸዋል። በቃ አንቺ ሄደሽ ገዝተሽ ነይ፣ አንቺ የምትፈልግ ይሆን አር እኔ እዚህ ቦታ እጠብቅሻለሁ ይላሉ። ትንሿ ነገር ይችን ትንሿ ነገር እንኳን እዛ ሄዶ ያለው ትርምሱ በቃ ሴቶች ብዙ ነገር ነው የምናየው። እዛ ስንገባ እዛ ስንገባ ሱቅ ስንወጥ፣ ዕቃ ለመምረጥ ስንቸገር፣ እነዚህን ሁሉ ነገሮች መቋቋም የማይችል አንድ ሰው አይ በቃ የሾፒንግ ነገር እኔ ይቅርብኝ፣ ከሌላ ሰው ጋር አድርጌ ብሎ ራሱን ሊያገል እኮ ይችላል። እኔ በቃ ይሄ ነገር ይረብሸኛል ብሎ ራሱን ሊያወጣ ይችላል እኮ ከዚህ ነገር አይደለ የዚህን ያህል ነገሮችን አለማረግ ትችላለን። ምንም የተለየ ታምር የሚፈጥር ነገር አይደለም። አትወዳትም ማለት አይደለም። ሾፒንግ አብረሃት ስላልወጣ አትወዳትም ማለት አይደለም። ተረዳችሁ? ልክ እንደዚህ ማትፈልጓቸውን ድንበሮች ማስመር ትችላላችሁ። ለአንቺ ሁሉንም ነገር አረጋለሁ ስትሉ ስስ ትችላላችሁ። ያንን ማድረግ ሰላማዊ ሪሌሽንሽፕ አይሆንም ሪሌሽንሽፓችሁ እና ደግሞ ሳትጠይቃችሁ ንቀትን የሚያመጣው ይሄ ነው። ሳትጠይቃችሁ አይ እሱ ሁሉን ነገር አረግልሻለሁ እሱ ሁሉንም ነገር ነው የሚያደርግልኝ ብላ እናንተ ሳታውቁ ደስ የማይላችሁን ነገር እርግጠኛ ሆና እንደምታደርጉ ለሌላ ሰው አሳውቃ ምን ብላ ምናምን ልትመጣ ትችላለች። ምንድነው የሚሰማችሁ በዛ ሰዓት? ድንበር ግድ ነው ድንበር ያስፈልጋል። ሁሉንም ነገር አረግልሻለሁ አይባልም አታረግም። ሁሉንም ነገር ወድሻለሁ፣ አፈቅድሻለሁ፣ ደስ እንዲልሽ ሞክራለሁ፣ ከጎንሾ ያግዝሻለሁ፣ አበረታታሻለሁ። ግን በእነዚህ ጉዳዮች ላይ ደግሞ አልደራደርም ማለት አለብህ። የመጨረሻው ማለት የሌለብህ ለሴት ልጅ መንገር የሌለብህ ሚስጥር ከነገር ካት ደግሞ የምትንቅህ ማለት ነው። እኔ በጣም ጥሩ ሰው ነኝ፣ እኔ በጣም መልካም ሰው ነኝ፣ የሚገርምሽ ነገር በህይወቴ በጣም ብዙ ተጎድቻለሁ፣ ብዙ ሰዎች በድለኛል፣ ብዙ ሰዎች አስቀይሞኛል፣ አይባልም። ብዙ ሰዎች ጎድተው ሊሆን ይችላል፣ ብዙ ሰዎች አስቀይመው ሊሆን ይችላል። ይህን ነገር ለሷ የምትነግራት ነግራት፣ ለምንድን ነው ጥሩ ሰው ነው የምትላት? ለምንድን ነው? ጥሩ መሆንን አታሳያት። ጥሩ መሆንን አታዩ ሰዎች በድለውኛል፣ የምትል እንዳትበድል ቀድ እያሳያስካት ነው። ብዙ ሰው ስላስቀየመኝ፣ ብዙ ሰው ስለጎዳኝ አንችም እንዳትጎጅኝ እያልካት ነው። በመጀመሪያ ውስጥ ብዙ ሰው እንዲያስቀየመ ብዙ ሰው እንዲጎዳ ያደረገ ለብዙ ሰዎች እንዴት ነው የተመቸ የተጋለጠ ጥሩ ያልሆነው ነገር ምንድን ነው? እሱን ለይታ ታውቃለህ ወይ? በነገራችን ላይ ሰዎች በተደጋጋሚ የሚጎዱን ተመሳሳይ በደል አንድ ሰው አንድ ሰው ሳይሆን በተደጋጋሚ ብዙ ሰዎች የሚያደርሱብን እኛ ጋር ለዛ ምቹ የሆነ ነገር ስላለ ነው፣ ስለምንመቻቸው ነው። አንዳንዴ ያለመመቸት አለብህ። ሰው እንዳይጎዳ አትመቸው። ያንን ነገር ፕራክቲስ ማድረግ፣ ያንን ነገር መለማመድ፣ ያንን ነገር ማወቅ ያስፈልጋል እንጂ እዚህ ጋር መተህ እባክሽ እንዳትጎጂኝ ከዚህ በፊት ተጎድቻለሁ ቃል ግቢልኝ ስላልካት ያ የሚፈጠር ይመስላል። ጎድታ ልትሄድ ትችላለች። ምክንያቱም የእሱ አይደለም ችግሩ፣ አንተ ጋር ነው። ምቹ ነህ ለመጎዳት ሬዲ ነህ። በቃ አይምሮ ውስጥ ያለው ማይንድ ሴት ያ ማይንድሴት ነው። ስለዚህ እነዚህ ነገሮች አትበል። ጥሩ መሆንን አማራሪ አትሆን ከዚህ በፊት ብዙ ሰዎች ከጎዱ ምንድን ነው ብለህ ራስን ተመልከት ድጋሚ እንደዚህ አይነት ነገር ውስጥ እንዳትገባ ጠንከር በል ኮንፊደንስ ይኖረህ አማራሪ ወንድ አትሆን አታማር ከነገሮች ተምረህ እለፍ እርግጥ ነው ሰዎች ጎድተውሃል አስቀይመውሃል ግን ምን ተማርክ ድጋሚስ እንዳይመጣ ምን እያደረግህ ነው ምን አስተካክላል ዋናው ነገር እሱ ነው የሚጠቅምህ ማለት ነው እንጂ ይህ መልፈስፈስህ ደካማነትን ማሳየት ምናምን እዚህ ጋር አይሰራም የምትፈልገው ጠንካራውን ጎበዙን ጀግናውን ብዙ ነገሮችን ያለፈውን ኢሞሽናሊ በብዙ መንገዶች አልፎ ጠንካራ ሆኖ የመጣውን ወንድ ነው። የትኛዋም ሴት መቶ ፐርሰንት እርግጠኛ ሆኜ የምነግርም ማለት ነው። ስለዚህ እነዚህን ሰባት ሚስጥሮች አንተ ጋር የያዛቸው አስቀራቸው፣ እንዳትከበር ያደርገዋል። ከአንተ ከወጡ የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳቡ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ቪዲዮን ወዳችሁታል ማለት ነው። ላይክ አድርጋችሁ አሳውቁኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ፣ እስካሁን ናፊዳር ቲቪን ሰብስክራይብ አላረጋችሁ ምን ትጠብቃላችሁ? አሁኑኑ ሆኖ ሰብስክራይብ አድርጉ። ቆንጆ ቪዲዮዎች እንደተለቀቁ እንዲደርሳችሁ የደውል ምልክቷን መጫንም እንዳይረሳ። ሁላችሁንም ውድድ አደረጋችኋለሁ። ቻው